እንኳን ለ1446 ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከሌላው የአረብ አገሮች በተለየ ሁኔታ የዜጎቻችን መብት ይከበራል እዚህ ሀገር። በመቀጠል ስለ ኢትዮጵያ ኮሚኒቲ የኢትዮጵያ ኮሚኒቲ የተቋቋመው ከ20 ዓመት በፊት ነው። እዚህ ሀገር ኢምባሲ እንኳ ሳይኖር ነበር። እዚህ ሀገር የሚኖሩ ኢትዮጵያውያን ተሰባስበው የጋራ ችግራቸውን ለመወጣትና ለአንድነት ያቋቋሙት ነበር። በተለያዩ በኢንቨስትመንት፣ በእውቀትና ቴክኖሎጂ ሽግግር እና ሌሎች ሀገራዊ ታላላቅ ፕሮጀክቶች ላይ በንቃት ይሳተፋሉ። ኛ የኢትዮጵያን ቃር በዶሃ ቃጣር ስቴዲየም ይከበራል እና ሁላችሁም በእለቱ እንድትገኙ የዘንድሮ ውድድር እጅግ ደበቅ ባለመልኩ የሚከበር ነው። ከሀገር ቤትም የመጡ እናንተን ሊያዝናኑ የተዘጋጁ አርቲስቶች አሉ። እንኳን ለ1446 ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የፍቅር በያላችሁበት ኢትዮጵያኖች እንዲሆንላችሁ እመኛለሁ። በተለይም ከሀገር ርቃችሁ በተለያየ የዓለማችን አካባቢዎች የምትኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን፣ በቀጠር የምትኖሩ ኢትዮጵያውያን ወገኖቼ ሁላችሁም በዓሉን ለምታከብሩት በዓሉ የሰላም የፍቅር የደስታ እንዲሆንላችሁ ከልብ የመኛለሁ። በኢትዮጵያና በቀጠር መካከል ያለው ግንኙነት በጣም ጠንካራ ነው። በመከባበርና በመተባበር መርህ ላይ የተመሰረተ ነው፣ ረጅም አመታትን ያስቆጠረ የህዝብ ለህዝብና የመንግስት ለመንግስት ግንኙነት ነው ያለን። ከሁለትዮሽ ግንኙነቱ በተጨማሪ በቀጠናዊና በዓለም አቀፋዊ መድረኮች ላይ ኢትዮጵያና ቀጠር እየተደጋገፉ አንዳቸው አንዳቸውን እየደገፉ በትብብር ነው የምንሰራው። እንግዲህ ቀጠር ላይ ወደ 31 ሺህ የሚጠጉ ኢትዮጵያውያኖች እና ትውልድ ኢትዮጵያውያኖች አሉ። ኢትዮጵያ የቀጠር ኤርዌይስ ከፓይለት ጀምሮ ታች እንግዲህ እያንዳንዱ፣ በቤት ሰራተኝነት የሚሰሩ ዜጎቻችን፣ ኢንጂነሮች፣ ዶክተሮች ሁሉም አሉ እና ቀጠር በተሻለ ደረጃ ለዜጎቻችን መብታቸው፣ ጥቅማቸው ተከብሮ የሚኖሩባት ሀገር ነች። ስለዚህ ለህዝብ ግንኙነቱ፣ የባህል ለባህል ግንኙነቱ እጅግ ጠንካራ ነው። በመንግስት ለመንግስት ግንኙነትም ያለን ግንኙነት እጅግ ጠንካራ ነው። ከቀጠር ጋር የፖለቲካ በየሁለት ዓመት የሚካሄድ የፖለቲካ ምክክር መድረክ አለን የዘንድሮውን የሶስተኛውን ዘንድሮ ጁላይ ላይ እናካሄዳለን። ሶ በመሪዎች ደረጃም የጉብኝት ልውውጥ ይደረጋል። የእኛ ጠቅላይ ሚኒስትር ቀጠርን ጎብኝተዋል። ሰውዬው ቀጠር ደግሞ አሚር ኢትዮጵያን ጎብኝተዋል አንድ ጊዜ። እንደገና ለሁለተኛ ጊዜም የጉብኝት ምችችት እያደረግን ያለ ነው። ስለዚህ በሁሉም መስክ ስናይ ያለን ጠንካራ ግንኙነት ከጊዜ ወደ ጊዜ እያደገ የመጣ ነው ማለት ይቻላል። በቀጠር እንዳልኩት ወደ 31 ሺህ ኢትዮጵያኖች አሉ። በሁሉም የስራ መስኮች የተሰማሩ ናቸው። እነዚህ ኢትዮጵያውያኖች እዚህ ሀገር ሲኖሩ መብታቸው፣ ጥቅማቸው እንዲከበር ከኤምባሲው ጋር በቅርበት በተደራጀ ሁኔታ አብረን እየሰራን ያለ ነው። ኤምባሲው የዜጎችን መብት ለማስከበር ከቀጠር የተለያዩ መንግስታዊ እና መንግስታዊ ያልሆኑ አካላት ጋር በቅርብ ይሰራል። በዚህም ከሌላው የአረብ አገሮች በተለየ ሁኔታ የዜጎቻችን መብት ይከበራል። እዚህ ሀገር እንደ ማንኛውም ሰው ዜጎች መብታቸው ሲነካ መፍታት ካልቻልን በቀጥታ ወደ ፍርድ ቤት ሄዶ እስከ ከፍተኛ እስከ ፍርድ ቤት ድረስ እስከ ሰበር ችሎት ድረስ ሄደን የዜጎቻችንን መብት እኩል ከሀገሪቱ ዜጋ ጋር በሀቅ ላይ ባላቸው ሕግ ተሟግተን የምናሸንፍበት እድል ነው ያለው እና ከዚ አኳያ የፍትህ ስርዓቱ ለሁሉም ዜጋ የሚሰራ ነው። ከዚ አኳያ እኛም ኢትዮጵያውያኖች ተጠቃሚዎች ናቸው። ሁለተኛው እንግዲህ ዜጎቻችን እዚህ በሚኖሩበት ሀገር ያላቸው ልምድ፣ ገንዘብ እና ክህሎታቸውን ተጠቅመው በሀገራቸው በትውልድ ሀገራቸው ላይ የተለያዩ ስራዎችን እንዲሰሩ ምቹ ሁኔታ እንፈጥራለን። ምክንያቱም ይሄ የሰው ሀገር ነው፣ የራሳቸው ሀገር እዚህ የኖሩትን ሀብት ካካበቱ በኋላ ወደ ሀገራቸው ተመልሰው ቀጣይ ሕይወታቸውን እንዲቀጥሉ ኤምባሲው ያመቻቻል። በተለያዩ በኢንቨስትመንት፣ በእውቀትና ቴክኖሎጂ ሽግግር እና ሌሎች ሀገራዊ ታላላቅ ፕሮጀክቶች ላይ በንቃት ይሳተፋሉ። ከዛ አኳያ ኤምባሲው ይሄንንም የተደራጀ የዲያስፖራ ተሳትፎን ከማሳደግ አኳያ ብዙ ስራዎችን ሰርቷል። ለአብነት ያክል የታላቁ የኢትዮጵያ ህዳሴ ግድብ እንደምታውቁት የመሰረት ድንጋይ ከተጣለበት ጊዜ ጀምሮ እዚህ ያሉ ኢትዮጵያኖች በቁጥራቸው አነስተኛ ቢሆኑም እስከ 126 ሚሊዮን ዩኤስ ዶላር የታላቁ የኢትዮጵያ ህዳሴ ግድብ ቦንድ ገዝተዋል። እንግዲህ ቦንድ መግዛት ብቻ አይደለም፣ ቀዳሚዎቹ ናቸው። እሱ ብቻ ሳይሆን ደግሞ ሀገር የህልውና አደጋ ሲጋረጥባት የኢትዮጵያ መንግስት ያደረገላቸውን ጥሪ ተከትሎ የተፈናቀሉ ዜጎችን በመርዳት መልሶ በማደራጀት እንዲሁም ደግሞ በህልውና አደጋው ጊዜ ለሀገር መከላከያ ሰራዊት ካላቸው ቆጥበው የሚያስፈልገውን የሞራል፣ የፋይናንስ እና የተለያዩ ድጋፎችን ያደረገ ሁልጊዜም ኢትዮጵያ ስትፈልጋቸው በግንባር ቀደም የሚገኙ ዜጎቻችን ናቸው። በቀጠር ያሉ ኢትዮጵያውያን ማለት ነው። በሌላ በኩል በተለያዩ የሀገራዊ ኢኒሽቲቭዎች ለምሳሌ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በተለያዩ ሀገር ያሉ ኢትዮጵያኖች ከሀገራቸው ጋር እንዲተሳሰሩ የሀገራቸውን ባህል፣ ልምድ በተለይ ውጭ ሀገር የሚወለዱ ልጆች የኢትዮጵያን ታሪክ የኢትዮጵያን ባህል ወጉን እያወቁ እንዲያድጉ ለማድረግ በተለያየ ጊዜ ወደ ሀገር የሆም ከሚንግ ጥሪዎችን ያደርጋሉ። በዛም ግንባር ቀደም ነው፣ ከቀጣር የሚሄዱ ልጆች ተደራጅተው ልጆቻቸውን ይዘው ቫኬሽን፣ የተለያዩ ትልልቅ በዓላት ላይ ከልጆቻቸው ጋር ይገኛሉ። ያ ትልቅ ትልቅ ኢምፓክት አለው። ምክንያቱም ልጆቹ ኢትዮጵያን እያወቁ ታሪኳን እያወቁ ዋና ዋና በዓላቶቹን እያወቁ ስለሚያድጉ ከኢትዮጵያ ጋር ያላቸው ትስስር የበለጠ እንዲያድግ ያደርጋል ማለት ነው። በሌላ በኩል ክቡር ጠቅላይ ሚኒስትር የሀገራችንን የቱሪዝም ሳይቶች ለማሳደግ የተለያዩ የኢትዮጵያን ገጽታ የሚለውጡ ትልል ታላላቅ ፕሮጀክቶች ላይ ኢትዮጵያኖች እንዲሳተፉ ጥሪ ባደረጉላቸው ጊዜ ሁሉ ካታር የሚገኙ ኢትዮጵያውያን ግንባር ቀደም ናቸው። በገበታ ለሀገር፣ በገበታ ለትውልድ ኢኒሽቲቭ በፕራይም ሚኒስትራችን ጥሪ አማካኝነት በሚደረግባቸው ጊዜያቶች ሁሉ ያላቸውን ገንዘብ እያዋጡ በቀጥታ በተከፈተው የባንክ አካውንት ገንዘብ የሚያስተላልፉበት ሁል ጊዜም በሀገር ጥሪ ግንባር ቀደም ሆነው የሚሰለፉበት በርካታ ጊዜያቶች አሉ። ይሄ ተነሳሽነቱ ይሄ ስራቸው አሁንም በተለያዩ ስራዎች ላይ እየተንጸባረቀን ያለው እንግዲህ በኤምባሲው በኩል ከነዚህ ስራዎች በተጨማሪ ኢትዮጵያኖች የሰው ሀገር ላይ ስለሆነ ያሉት በዓመት አንድ ጊዜ እንዲገናኙ የኢትዮጵያ ቀን በዓል እናከብራለን። የዘንድሮ ለሰባተኛ አፍሮ ቀን ለሰባተኛ ጊዜ ኤፕሪል አራት ላይ በዶሃ ስታዲየም ሁሉም ኢትዮጵያውያን ከያሉበት ሁሉም ፕሮፌሽን ሙያ ላይ ያሉ በጉልበት ሰራተኝነት ላይ ያሉ ቤት ሰራተኝነት በተለያዩ የሙያ መስኮች ላይ ያሉ ወገኖቻችን በአጠቃላይ ኤፕሪል አራት ላይ ይገናኛሉ ማለት ነው በዶሃ ስታዲየም። በዚህ ጊዜ በርካታ የስፖርት ውድድሮች፣ የባህል ሙዚቃ ኮንሰርቶች እነዚህ እነዚህ ሁሉ ኢትዮጵያኖች እየተሰባሰቡ በአመት አንድ ጊዜ ቢያንስ ቢያንስ አሁን ከኢዱ ጋር አብረን አስታ አቀናኝተን ስለሆነ ያደረግ ነው። የእረፍት ጊዜ ነው። እርስ በራሳቸው እንዲገናኙ የበለጠ ያላቸውን ወንድማዊና የህትማማችነት ግንኙነቱን እንዲያጠናክሩ መድረክ ይፈጥራል። ይህ መድረክ በየአመቱ ቀጣይነት አለው። የኢትዮጵያ ኮሚኒቲ ማህበር ይሄንን በማዘጋጀት ደረጃ ግንባር ቀደም ሚናውን ይወጣል። ኤምባሲው ከቀጠር መንግስት ጋር በመነጋገር ይሄ በዓል ያለ ምንም ችግር ከጸጥታ መኳያ ከማክበሪያም ቦታ አኳያ ካሉት መንግስታዊ ተቋማቶች ጋር እንዲቀናጅ እንዲዘጋጅ ያስተባብራል። ሶ በዚህ ላይ ሁሉም ኢትዮጵያውያን በቀጠር ያላችሁ በዚህ በዓል ላይ የዛን ቀን መታችሁ በዓሉ የእናንተ ስለሆነ የበዓሉ ታዳሚ እንድትሆኑ በዚሁ አጋጣሚ ጥሬ ነው ማቅረብ እፈልጋለሁ። እንግዲህ በቀጠር ያላችሁ ኢትዮጵያውያን እና ትውልድ ኢትዮጵያውያን እንዲሁም በመላው ዓለም ላይ ያላችሁ ኢትዮጵያውያን መላው የሀገሬ ህዝብ በአጠቃላይ ይሄ በዓል ያው የአብሮነት የመተሳሰብ ነው። እንደ አጋጣሚ ደግሞ የክርስትና እምነት ተከታዮችም እንግዲህ የሚቀጥሉት ጊዜያቶች ላይ በዓሉ ይመጣል። ኢትዮጵያ ፕሪዶሚነንትሊ የእምነት ሀገር ነች። ስለዚህ ይሄን ሀገር ትልቅ ሀገር ይዘን በአሁኑ ላይ ሀገራችን በከፍተኛ ለውጥ ሂደት ውስጥ ነው የምትገኘው። እንግዲህ 123 ሚሊዮን ህዝብ እና ከዛ በላይ የሚቆጠር ህዝብ አብዛኛው ወጣት የሆነ ህዝብ በጣም የነቃ ትልቅ ተስፋ ያለው ወጣት የያዘ ሀገር። መንግስት በተለያዩ ጊዜያቶች የኢትዮጵያ እድገት የኢትዮጵያን ታሪክ የኢትዮጵያን ገጽታ የሚቀይሩ በርካታ ኢኒሽቲቭዎችን ተግባራዊ እያደረገን ያለው ይሄንን በሁላችንም በየ አካባቢው ያለን እንደየሙያችን እንደየችሎታችን የሀገራችንን መልካም ገጽታ በማሳደግ ረገድ በተለይ በተለያየ ውጭ ሀገር ያላችሁ ኢትዮጵያኖች የበኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ኢትዮጵያ ታላቅ ሀገር ነች። በሁሉም ታሪካችን በጣም ጥልቅ በጣም የተሳሰረ አኩሪ የሆነ ታሪክ ነው ያለን። እንደ ህዝብም ደግሞ ጀግኖች ህዝቦች ነን። ከሁሉ በላይ በአፍሪካ በኮሎኒያል ፓወር ያልተገዛን፣ ነገር ግን ደግሞ ለፍትህ የቆምን ከጥንት ጀምሮ አሁን ላይ ሀገራችን በምታደርገው የለውጥ ጉዞ ላይ ሁላችንም ከሁሉ በላይ ለሀገራችን ቅድሚያ ሰተን ሀገራችንን ከፍታ በሚጨምሩ ጉዳዮች ላይ አስተዋጽኦአችን ትንሽ ነው ሳንል በምንችለው አቅምና ደረጃ ለሀገራችን የምንችለውን እንድናበረክት በዚህ አጋጣሚ ጥሬን ማቅረብ ፈልጋለሁ። አመሰግናለሁ። ዱን ረለናተአሚኑ ኑሩ እባላለሁኝ። በዶሃ የኢትዮጵያ ኮሚኒቲ ሊቀመንበር ላይ የበዓል መልእክትን በተመለከተ በመጀመሪያ አሻም ቴሌቪዥኖች ከሀገራችሁ ውጭ የምትኖሩ ኢትዮጵያውያን ስፔሲፊከሊ ደግሞ በዶሃ ውስጥ በዓሉ እንዴት ነው የምታሳልፉት የሚለውን ለመመልከት አብራችሁን ስለሆናችሁ በጣም እናመሰግናለን። አስከትዬም በዱሃ ነዋሪ ለሆኑ ኢትዮጵያውያን እንዲሁም በመላው ዓለም ለሚገኙ ኢትዮጵያውያን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ የሚለውን መልእክት ማስተላለፍ ፈልጋለሁ። በመቀጠል ስለ ኢትዮጵያ ኮሚኒቲ፣ የኢትዮጵያ ኮሚኒቲ የተቋቋመው ከ20 ዓመት በፊት ነው። እዚህ ሀገር ኤምባሲ እንኳ ሳይኖር ነበር። እዚህ ሀገር የሚኖሩ ኢትዮጵያውያን ተሰባስበው የጋራ ችግራቸውን ለመወጣትና ለአንድነት ያቋቋሙት ነበር። ግን ከዛ በኋላ የዛሬ 10 12 ዓመት አካባቢ ኤምባሲ ሲከፈት በኤምባሲው የበላይ ጠባቂነት በተወሰነ ጊዜ በየ3 አመቱ ምርጫ የሚደረግበት ኮሚኒቲ ነው። ኢትዮጵያ ኮሚኒቲ። የኢትዮጵያ ኮሚኒቲ ዋናው አላማው እዚህ ካታር ዶሃ ውስጥ ወደ 30 ሺህ የሚጠጉ ኢትዮጵያውያን አሉ እና እነዚህን ኢትዮጵያውያን በችግራቸው ጊዜ ለመድረስ በማህበራዊ አንድነታቸውን ለማጠናከር በነዚህ በእነዚህ ጉዳዮች ላይ አተኩሮ የሚሰራ ነው። በዋናነት የምንሰጠው አገልግሎት የዜጎችን መብት ከማስከበር አንጻር ነው። እዚህ ሀገር ያው በኢምባሲው ስር ነው ያለ ነው። ኢምባሲው አብዛኛው በአፕራን የዲፕሎማቲክ ስራዎችን የሁለቱን ሀገር ግንኙነቶች ነው የሚሰራው። ግን በዚህ ሪጅን ላይ በቀጠናችን ላይ ብዙ ጊዜ የሚመጡ ሰዎች የስኪል ያልሆኑ ሰዎች ስለሆኑ አንዳንድ የመብት መገፈፍ የተለያዩ ነገሮች ሊያጋጠማቸው ይችላል እና እነዛን ለነዛ እንትን ለመስጠት ፕሮቴክሽን ለመስጠት ከኤምባሲው ጋር በጋራ በመሆን እንሰራለን ማለት ነው። በዋናነት ከአሰሪዎቻቸው ጋር ችግር የተፈጠረባቸው ሊሆን ይችላሉ። ሆስፒታል ላይ ሕክምና የሚያደርጉ፣ ክትትል የሚያስፈልጋቸው፣ የፍርድ ቤት ቀጠሮ ያለባቸው እነዚህ እነዚህ ሰዎችን ከለላና ድጋፍ በመስጠት አገልግሎት እንሰጣለን ማለት ነው። ከዛ በተጨማሪ ለዜጎች አገልግሎትና ድጋፍ ከመስጠት እዚህ ሀገር የሚኖሩ ኢትዮጵያውያን መስተጋብራቸውን ጠብቀው እንዲኖሩ በተለያየ ጊዜ የተለያዩ ኢቨንቶችን በማዘጋጀት ዓመታዊ ኢቨንቶች ይኖሩናል። ለምሳሌ ያህል የኢትዮጵያውያን ቀን እንደዚህ እንደዚህ አይነት ነገሮች ሰዎችን በጋራ አሰባስበን ባህላቸውን የሚያስተዋውቁበት መድረክም እንፈጥርላቸዋለን። ከዛም በተጨማሪ ደግሞ የለንትኖቹ ብዙ ጊዜ የኢትዮጵያ ኮሚኒቲ የማህበሩ ዘርን ብሔርና ሃይማኖትን ተገን ያረገ ስላልሆነ ሞር ኢትዮጵያውያነትን የሚያጎሉ በዓሎች እንደ አዲስ አመት፣ እንደ አድዋ እነዚህን የመሳሰሉትን ደግሞ በጋራ ሆነን የምናከብር ይሆናል። ህብረተሰቡን አሳትፈን እናከብራለን ማለት ነው። አንድ ትልቅ ችግር አንገብጋቢ ችግር ከነበረው ውስጥ የራሳችን የሆነ በራሳችን ቋንቋና ባህል የምናስተምርበት ትምህርት ቤት አለመኖሩ ነው። ብዙ ጊዜ እዚህ ሪጅን ላይ የሚኖሩ ሰዎች ወደ ሀገራቸው ሲሄዱ እዛኛው ካሪኩለም ላይ ለመቀጠል በጣም ይቸገሩ ነበር። በተጨማሪም ደግሞ በዚህ አካባቢ ለትምህርት ቤት የሚከፈለው ክፍያ እጅግ በጣም ከፍተኛ ስለሆነ የብዙዎቹን ወላጅ ኪስ የሚጎዳ ስለነበር ወላጅና ልጅም እስከ መለያየት የሚያደርስ ነበርና ይህንን ችግር የሚቀርፍልን ነገር የኢትዮጵያ ኮሚኒቲ ትምህርት ቤት በዱሃ ውስጥ ተቋቁሟል እና ይህ ትምህርት ቤት እንዲቋቋም ገዛ ያደረጉልን የቀጣር መንግስት የኢትዮጵያ ትምህርት ሚኒስቴርና የኢፌድሪ ኤምባሲ እነዚህ ነገሮችን በማስተባበር የራሳችን ትምህርት ቤት ማቋቋም እንችለናል እና ለኢትዮጵያ ኮሚኒቲ ዱሃ ለሚኖሩ እንደ ትልቅ ስኬት ከሚቆጠሩ ነገሮች አንዱ የራሳችን ትምህርት ቤት መኖሩ በራሳችን ቋንቋ ባህል የምናስተምርበት ማለት ነው እና በዚህም አጋጣሚ ራሱ አንዳንድ ወላጆች የሚያስተምሩ ላይኖሩ ስለሚችል ጥሬን ላሰላልፍና ልጆቻችሁን ወደ ትምህርት ቤታቸው ላኳቸው። ኢትዮጵያን ቀር በዶሃ ካታር ስቴዲየም ይከበራል እና ሁላችሁም በእለቱ እንድትገኙ የዘንድሮ ውድድር እጅግ ደበቅ ባለ መልኩ የሚከበር ነው። ከሀገር ቤትም የመጡ እናንተን ሊያዝናኑ የተዘጋጁ አርቲስቶች አሉ። ለመጀመሪያ ጊዜ በስቴዲየም ውስጥም የማስ ስፖርት ይካሄዳል። ስለዚህ በዚህ አጋጣሚ ጥሬን የማስተላልፈው ሁላችሁም በእለቱ ተገኝተን ሞቅ ደመቅ አድርገን እንድናከብረው፣ ና ያለንን ባህላችንን ወንድማማችነትን ለምንኖርበት ሀገር እንድናስተዋውቅ ጥሩ መድረክ ስለሆነ መድረኩን እንጠቀምበት። ኑ አፕሪል አራት አርብ ማለት ነው። በመጨረሻም መልካም በዓል ይሁንላችሁ።